ስሜ ቶር ኡዳንግ እባላለሁ። ከጓደኞች ጋር ተደራጅተን ወደ ሚዛን የሚሄዱ መኪናዎች፣ ወደ በረሃ የሚሄዱ መኪናዎች እነሱም ተራ ሲዘን ከእነሱ ገንዘብ ስናገኝ ነበር ና አንድ ጓደኛ ነበረ። እሱ ጋራ ቦታ ጠየቁኝ። ትንሽ ቦታ ሰጡን። ከዛ ዳሰራን። ከዛ በኋላ ሻይ ቡናችንን ያፈለን እንሸት ነበር። ከዛ እያለን ትንሽ ገንዘብ ያዝ። በአጋጣሚ ባንዲራ የሚባል ከበለ ወርቅ ይፈነዳል። ብዙ ቁፋሬ እዛ ስለገባ የሚበሉ ነገር የለም። አጋጣሚ እዛ ጋ ብዙ ቴሎች ስለነበሩ ሽሮ ቤት ከፈት። ሽሮ ቤት ከከፈት በኋላ በጣም ይሰራል። ከዛ ኦልሞስት በቀን እስከ 6 ሺህ ብር 7 ሺህ ብር ማግኘት ጀምረናል በሽሮ። በአጋጣሚ አንድ ጓደኛ ያለ ቶር አሁን ስራ ጀምራል። ቶሮ ስራ ስለጀመር ኢኮፕ መግባት አለ ሁለት ሳምንት ሲሆን በሁለት ሳምንት ውስጥ ይታወጣል። ከዛ ሳሰበው ዛ የምሰራበት አካባቢ ቲቪ የለም፣ ቲቪ ስሬድ የለ፣ ቲቪ ገዛው፣ ጀነተር ገዛው፣ ፍሪጅ ገዛው ይህ ሁሉ የከገዛዛው። ከዛ ወደ ታች ዲኤስቲቪ ማሳየት ጀመርኩኝ። በነሳ ነው ማሳያው፣ ሰው ስብስብ አድጎ ሻይ ቡና ይጠጣል። ከዛ በኋላ ብዙየብዙ ሰው በቃ መሰብሰባው ሆኗል። ከዛ ስጋ እዚህ ቢኖር እኛ ዲማን ሄድም ለምን አትከፍትልንም? ሀሳባቸው በመቀበል የዚህ ፈላጎታቸው ሲሞላ እኔ ደግሞ ገንዘብ ያፈራው ይርኩኝ ከዲማ ካሉ ሰዎች አተካላይ እኔ ምርት መንግስት ጋራ እንትን አድርጌ አመልክቼ ምርት ተሰጠኝ። ሼር ገባን፣ ሴርሽን ገባ። በወር ሀያ ፐርሰንት ይሰጡናል። ለአንዳንድ ነገሮች ጉዳይ ለማስፈሰም 200 ሺህ ብር ይሰጡናል። ከዛ ወርቅ የሚሰራ ወርቅ ብሄራዊ ባንክ እንሸጣለን። ምናገኙ ትርፍ ሀያ ፕሬሰንት ወርስጄ እነሱም የራሳቸውም የራሳቸው ሰማንያ ፐርሰንት ይወስዳሉ። ከዛ በኋላ ከነሱ ባገኙ በሀያ ፕሬሰንቴ ባገኙ ገንዘብ ወደ ራሴ ሳይት መክፈት ጀመርኩ እና ወደ ወርቅ የገባሁት በዚህ መልክ ነው። ስለዚህ አሁን ከመነሻችን እስከ ወርቁ ድረስ ይህን ወጣ ወረድ አሳልፈን ነው ዛሬ ወርቅ የምንሰራውና በሀገር ደረጃ በሰራነው ስራ ተሸላሚ ነን።